ሰላም በዚህ ቪዲዮ ሞዴሎ 77 የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃቸዋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው በ1976 ዓ ም ስፔን ውስጥ ነው። አዳዲስ እስረኞች ትልልቅ ዘራፊዎችና አደገኛ ነፍሰ ገዳዮች ወደ ልዩ ጥበቃ ወደሚደረግበት እስር ቤት ይመጣሉ። ከብዙ እስረኞች መካከልም ማኑኤል የተባለው ዋና ገጸ ባህሪም ይታያል። ማኑኤል ጨዋና የተማረም ይመስላል። ማኑኤልም በክፍሉ ውስጥም ተቀምጧል። ከጎኑ አንድ የ16 ወይም የ17 ዓመት ልጅም ሲያለቅስ ይመለከታል። ማኑኤል ቀርቦ ሲጋራ ያቀብለውና ስሙ ማን እንደሆነ ይጠይቀዋል። በዚያን ጊዜ የእስር ቤቱ አዛዥን በቁጣ ገብቶ ልጁ መደብደብ ይጀምራል። ማኑኤል ቁጣ ሲያሳይም አዛዡ በጥፊ መቶት ልጁን ጎትቶም ይወስደዋል። ከዚያ በኋላ ማኑኤልን ጨምሮ ሁሉም እስረኞች እንዲፈተሹ ይወሰዳሉ። ተላላፊ በሽታዎች እንዳሉባቸውም እየተመረመሩ ነው። በተጨማሪም በስፔን እስር ቤቶች ውስጥ አዲስ እስረኞች ለ14 ቀናት ተለይተው ሌሎች በሽታዎች እንዳሉባቸው ለማረጋገጥም ይፈተሻሉ። በፍተሻው ወቅት ከፍተኛ መኮንን የሆነው ዶሚንጎ የማኑኤል ልብስ ተመችቶት 250 ዩሮ ያቀርብለታል። ነገር ግን ማኑኤል ለመሸጥ ፈቃደኛ አልሆነም። ማኑኤል እምቢ ማለቱ ዶሚንጎን ቢያበሳጨውን በጸጥታ ይሄዳል። አንድ ጠባቂም ማኑኤል ስህተት እንደሰራና ዶሚንጎ ልብሱን በኃይል እንደሚወስደውም ይነግረዋል። እንዲሁም ማኑኤል ሸጦት ቢሆን ኖሮ በእስር ቤት ውስጥ የሚፈልገው ማንኛውንም ነገር መግዛት ይችል እንደነበር ይነግረዋል። ከፍተሻውም በኋላ ማኑኤል ለ14 ቀራት እንዲቆይ የቆሸሸ ብርድ ልብስ ያለበት አነስተኛ ቤትም ይወሰዳል እና የሚጠጣውና የሚታጠብበትም ግማሽ ባልዴ የቆሸሸ ውሃ ይሰጠዋል። ማኑኤል ይህን ውሃ ለመጠጣት ለመታጠብ ወይም ለመጸዳጃ መጠቀም እንዳለበት ሊወስን አልቻለም። ምሽት ላይም ማኑኤል በብርድ ልብሱ ስርም ይተኛል። ግን በድንገት ንክሻ ተሰምቶትም ይነቃል። ትኋኖች በሰውነቱ ላይ እየተሳቡ ደሙን ሲመጡም ይመለከታል። በማግስቱ ጠዋት ዶሚንጎ እስረኞቹን ለመፈተሽም ይመጣል። ወደ ማኑኤል ሲደርስም ማኑኤል እያጉረመረመ የቆሸሸው ብርድ ልብስና ተዋኖቹ ሰውነቱን ስላቆሸሹትም ገላውን መታጠብ እንዳለበት ይናገራል። ይህንንም ሲሰማ ዶሚንጎ ማኑኤል መስደብ ይጀምራል። ከዚያም ብላኪ የተባለ ሰው ምግብ ለማድረስም ይመጣል። ብላኪ በቀላሉ ጓደኛ የሚያፈራ ተግባቢ ሰው ሲሆን ስራውም ለሁሉም እስረኞች ምግብ ማድረስ ነው። ብላኪን በድብቅ ሲጋራ ከምግቡ ጋርም ለማኑኤል ይሰጠዋል። በማግስቱም አንድ የመንግስት ጠበቃ ማኑኤልን ሲጎበኘው እናያለን። ማኑኤል በኩባንያው በማጭበርበር በርበር ክስ እንደተመሰረተበትም ይታወቃል። ማኑኤል በትልቅ ኩባንያ ውስጥ ማናጀር ነበር። ከኩባንያው ባለቤት ልጅ ጋርም ከፍተኛ ገንዘብ ሰርቀው ነበር። ነገር ግን ሁለቱም ይያዛሉ። የባለቤቱ ልጅም እራሱን አድኖ ማኑኤልን ሙሉ በሙሉ አሳልፎ ሰጥቶታል። በዚህ የማጭበርበር ወንጀልም እስከ ስምንት ዓመት ድረስም ሊፈረድበት ይችላል። ማኑኤል ከጠበቃው አዎንታዊ ምላሽ ባለማግኘቱም ተስፋ ቆርጦ ወደ ክፍሉ ሲመለስ እናየዋለን። በቁጣ ብዛትም ማኑኤል የቆሸሸውን የውሃ ባልዲ ወስዶ ግድግዳ ላይ በመምታትም ንዴቱን ያወጣል። ድምፁን ሰምቶ አንድ ጠባቂ እየሮጠ ሲመጣም ይታያል። ማኑኤል እስረኞች በምግብና በልብስ እንዴት እየተሰቃዩ እንደሆነ ለእስር ቤቱ ባለሥልጣናት ማማረር እንደሚፈልግ ይናገራል። የሚገርመውም ጠባቂው ተስማምቶ ብዕርና ወረቀት ይሰጠዋል። ማኑኤል ምን ሊመጣበት እንደሆነ ማያውቅም ነበር። እንደተቀመጠ ለመጻፍ ሲዘጋጅም ጠባቂው እሱን በድንገት መደብደብ ይጀምራል። ከተደበደበ በኋላ ማኑኤል እዚህ ማማረር ከንቱ እንደሆነ ይገነዘባል። ይህ ፍትህ የሌለበት አሰቃቂ አገዛዝ ነው። በድንገት ማኑኤል ሲጋራ ይመለከትና ከዚያም ማስታወሻ ከግድግዳው ጥግስ ሲመጣም ይመለከታል። ማስታወሻውም ተስፋት ትኩረት ወዳጅ ከጎንነን ይላል። ያ ትንሽ ማስታወሻ ማኑኤልን በከፍተኛ ድፍረትም ይሞላዋል። ከ14 ቀናት በኋላ ማኑኤል ከለይቶ ማቆያ ክፍልም ወደ ሌሎች እስረኞች ወደሚገኙበት ወደ አንድ መደበኛ ክፍልም ይዘዋወራል። ማኑኤል ከብላኪና ሌላ እስረኛ ከሆነው ከፒኖ ጋርም በአንድ ክፍል ውስጥ ይቀመጣል። በማግስቱ ጠዋት ማኑኤል ተቀምጦ ሳለ በድንገት አንዳንድ እስረኞች ዘለውበት ይደበድቡትና ልብሱን አውልቀውም ይሄዳሉ። ሁለት ጠባቂዎች ከሩቅ ቢመለከቱም ግን አላስቆሟቸውም። ማኑኤል ይህ ለምን እንደተከሰተ ወይም ጠባቂዎቹ ለምን ምንም እንዳላደረጉ ሊረዳ አልቻለም። ያለ ሸሚዝም ለማማረር ይሄዳል እና በመደርደሪያው የነበረው ጠባቂ ይህ የእስር ቤት ሕግ እንደሆነ በመናገር 300 ዶላር ይጠይቀዋል። ማኑኤልም በመጨረሻ ይህ እስር ቤት ጨካኝ እንደሆነና ማማረር ከንቶ እንደሆነም ይረዳል። ከዚያም አንድ እስረኛ መቶ ሁኔታውን ተረድቶ ወደ ሐኪም ክፍልም ሲወስደው እናያለን። ከዚያም ልብስም ይሰጠዋል። በዚህ ጊዜም ማኑኤል በለይቶ ማቆያው ሲጋራውንና ማስታወሻውን የሰጠው ይህ ሰው እንደሆነም ይረዳል። ከዚያም ቦኒ የተባለውን የእስር ቤት ሐኪምም ያያል። ማኑኤል ፊቱ ስለተመታ ጥርሱን እያመመውም ነበር። ስለዚህ ቦኒ የህመም ማስታገሻ መርፌም ይሰጠዋል። ብዙም ሳይቆይ አጎስጢኖስ የተባለውን ሰው ጨምሮ ሌሎች እስረኞች እሱን ለማየትም ይመጣሉ። አጎስጢኖስም የማኑኤልን ድፍረት ስላስተዋለ በሚስጥራዊ ቡድናቸው ውስጥ እንዲቀላቀል ያቀርብለታል። አውጉስጢኖስ በእነሱ ላይ የሚደርሰውን በደል ለመቃወመም የደፋር እስረኞች ኮሚቴ እያቋቋመ መሆኑን ይናገራል። ማኑኤልም ለእስር ቤት አዲስ ስለሆነ ስለ እነዚህ ነገሮች ብዙ አያውቅም ነበር። ስለዚህ ለአሁን እዚህ ጉዳይ ውስጥ መግባት አልፈለገም። በማግስቱ ጠዋትም ብላኪ ስራ አግኝቶ የተወሰነ ገንዘብ ሊያገኝ ይችላል ብሎ ተስፋ በማድረግም ማኑኤልም ወደ ወርክሾፑም ይወስደዋል። አውጉስጢኖስም የወርክሾፑን በር ከፍቶ አሁን ምንም ስራ እንደሌለም ይናገራል። እነሱም ቅር ተሰኝተው ይመለሳሉ። ስለ ብላኪ የእስር ቤት ታሪክን ፊልሙ ያስረዳናል። እና ብላኪ ራሱ የተያዘው በመስረቅ ስለነበር በዚህ እስር ቤት ውስጥ አስገብተውታል። ከመስረቅ በተጨማሪም ከስርቆቱ በኋላ ሲያመልጥ ሶስት ሰዎችን አንድ ፖሊስን ጨምሮ በመግደሉ በግድያም ወንጀል ተከሷል። ብላኪ ከችሎት በኋላ ጥፋተኛ ሆኖ ከተገኘ የሞት ቅጣትም ሊፈረድበት ይችላል። በመቀጠልም ሉሲ የተባለች ልጅ ማኑኤልን ለመጠየቅ ትመጣለች። ሉሲ የማኑኤል የሴት ጓደኛው ታናሽ እህት ነች። የሉሲ እህትና ማኑኤልን በስርቆት ክስ ከተመሠረተበት በኋላ እንደተለያዩ እንረዳለን። ነገር ግን ሉሲ ራሷ ማኑኤልን ትወደው ስለነበር እሱን ለማየትም ወደ እስር ቤት መጥታለች። ማኑኤል ሉሲ ወደ እስር ቤት እንዳትመጣ ይነግራትና ይሄዳል። ነገር ግን የሉሲን ስሜት አልተረዳውም። አንድ ቀን ማኑኤል እስረኞች በአስቸጋሪ ሁኔታ ስለሚስተናገዱ እነሱ ተቃውሞ ሲያደርጉም ይመለከታል። ማኑኤልም ዶክተር ቦኒን አይቶ በፍጥነት ይሄዳል። ቦኒ በፖሊስ ፊት የማኑኤልን ጥርሶች የሚመረምር መስሎ በድብቅ አንዳንድ የወረቀት ቁርጥራጮችንም ይሰጠዋል። በማግስቱ ጠዋትም አንዳንድ እስረኞች ከቀድሞ ቀን ተቃውሞ የተነሳ የሚፈታሉ። እነዚህ እስረኞችም በሙሉ በፖለቲካ ውስጥ የተሳተፉ ነበሩ። ማኑኤል እስር ቤት ከገባ አንድ ዓመትም ያልፋል። በድንገት አንዳንድ ጠባቂዎችን ብላኪን ይወስዱታል። ፒኖ ጠባቂዎቹንም ሲጠይቅ ለሁሉም ምግብ የሚያቀርበው ብላኪ ያንን አጋጣሚ ተጠቅሞ በኩሽና ውስጥ ለረጅም ጊዜ ዋሻ ሲቆፍር እንደነበር ይረዳል። በማግስቱ ጠዋት የእስር ቤቱ ሁኔታ ውጥረትን በስቶበት ነበር። ፒኖና ማኑኤል ክፍላቸውን ለቀው ሲወጡ አንድ ከፍተኛ ጠባቂ ብላኪ በምርመራ ወቅት በልብ ድካም እንደሞተ ይነግራቸዋል። ማኑኤልም ይደነግጣል። በዚህ ምክንያትም በጣም መጥፎ ስሜት የተሰማው ነው። ከዚያም ክፍሉን ለቀው ይወጣና ዶክተር ቦኒና ሌሎች አንዳንድ እስረኞች የብላኪ ሞት መንስኤ ለማወቅ ሲቃወሙ ይመለከታል። በድንገትም ፖሊስ ወደ እነሱ ዘምቶ ወረራ ይፈጸመባቸዋል። እናም አንድ ሀሳብ በማኔል ራስ ውስጥም ይፈነጥቃል። ወደ ክፍሉም በፍጥነት ገብቶ ዶክተር ቦኒ በድብቅ የሰጠውን ወረቀትም ያወጣል። አንዳንድ ወረቀቶችን ከሁለተኛው ፎቅ ላይ ለሚቃወሙት እስረኞችም ወደ ታች ሲወረውርም እናየዋለን። የቀሩትን ወረቀቶችም በክፍሉ ትንሽ መስኮት በኩል ወደ ውጭ ይወረውራል። ይህ የከተማው ነዋሪዎች ስለ እስር ቤቱ ሁኔታ የተወሰነ ግንዛቤ እንዲኖራቸውም ያደርጋል። እና ከውጭ ሆነውም እስረኞችን በመደገፍ መፈክሮችን ማሰማት ይጀምራሉ። አዛዡም የማኑኤልን ድርጊት ተረድቶ ጠባቂዎችንም ይልካል። ከዚያም እስረኞችን እንዳያነሳሳ ተመልሶ በለይቶ ማቆያ ክፍል ውስጥም ይታሰራል። አንድ ጠዋትም ሃሮልድ የተባለ የግል ጠበቃ ማኑኤልን ለማየት ሲመጣውም እናየዋለን። ማኑኤል ጉዳዩን ለመታገል የሚያስችል ገንዘብ እንደሌለውም ይነግረዋል። ሃሮልድ ለእስረኞች ዴሞክራሲያዊ መብት እየሰራ ስለሆነ በነፃ እንደሚወክለውም ይናገራል። ሃሮልድ ማኑኤል ከለይቶ ማቆያ ክፍል እንዲፈታ ዝግጅት ያደርጋል። እና ማኑኤል ስለ ወቅቱ እስር ቤት ሁኔታ ለአለቆቹ የቅሬታ ደብዳቤ እንዲጽፍም የተወሰነ ገንዘብ ይሰጠዋል። ማታ ላይ ማኑኤል ደብዳቤውን ሲጽፍም በድንገት አንድ ድምፅ ሰምቶ ክፍሉን ለቀው ይወጣል። ጠባቂዎች አንድ ሰው እያሰሩ የሆነ ቦታ ሲወስዱትም ይመለከታል። ማኑኤል መጮውም ይጀምራል። ነገር ግን ፒኖ ከጀርባው አፉን ይዞ ጠባቂዎቹ ማኑኤል ሲጮ ካወቁ እሱንም ይወስዱታልና በሕይወት እንዲኖር አይፈቅዱለትም ይለዋል። ጠዋት ላይም ፒኖና ማኑኤል ከውጭው ከሰምተው ክፍላቸውን ለቀው ይወጣሉ። ግን አውጉስጢኖስ በአንድ ሌሊት እንደጠፋም ያውቃሉ። እስረኞች አውጉስጢኖስን ለምን እንደተወሰደ የሚያውቁ ነበር። በመሰረቱ አውጉስጢኖስ እስረኞችን ስለ መብቶቻቸውና ስለ ፍትሐዊ አያያዝ ግንዛቤን ከፍ ያደርግና ያስተምር ነበር። በዚህም አዛዡ በጣም ይጠላው ነበር። አዛዡ ይህንን እስር ቤት በራሱ ሕግም ይመራዋል እና ማንም ሊቃወመውም አይደፍርም። ግን አውጉስጢኖስ ብዙውን ጊዜ ስለ አዛዡ አምባገነንነት ለሁሉ የሚናገር ነበር። ማኑኤልም ዶክተር ቦኒ እና ሌሎች እስረኞች እጃቸውን በመቁረጥ ተቃውሟቸውን ሲያጠናክሩ ይመለከታል። ማኑኤልም ሳይጠበቅ እጁን ቆርጦ ከእነሱ ጋርም ሲቀላቀል እናየዋለን። ተቃውሞ ቀስ በቀስም ወደ አመፅ ይለወጣል። እስረኞች ራሳቸውን እንደሚያጠፉ ያስፈራራሉ። ስለዚህ አዛዡም ሁኔታቸውን ለመቆጣጠር ይመጣና ጥያቄዎቻቸው ምን እንደሆኑ ይጠይቃል። ዶክተር ቦኒ እና ማኑኤል እስረኞችን ወክለውም ይቀርባሉ። በጋዜጣ መግለጫው ላይም አዛዡ ጥሩ ሐኪም እንዲያዘጋጅላቸው ይጠይቃሉ። ሁኔታው እየተባባሰ ሲሄድ ያዩ አዛዡ ምንም ማለትና ምንም ማድረግ አልፈለገም እና ጥያቄዎቻቸውንም በጸጥታ ያሟላል። በጋዜጣዊ መግለጫው ላይ ዶክተር ቦኒና ማኑኤል በእስር ቤቱ ስለሚደረገው ኢፍትሐዊነትና ስለሚደርስባቸው ጭቆና ሁሉ ይናገራሉ። በማግስቱ ጥያቄዎቻቸውን በሬዲዮ ይተላለፋል እና እስረኞቹም ምናልባት አሁን መላው ሀገር ስለመከራቸውም ስለሚያውቅ የተወሰነ ፎታ እናገኛለን ብለውም ያስባሉ። በማግስቱ ጠዋት ሉሲ ማኑኤልን እንደገና ትጎበኘዋለች። በዚህ ጊዜም በጣም ተቀራርበው ነበር እና ማኑኤልም ሉሲም መዋደድ ጀምሮ ነበር። ሉሲም ስለ እስር ቤቱ ሁኔታ መላው ሀገሪቱ እየተነጋገረበት እንደሆነ የሚገልጽ የጋዜጣ ቁራጭ ታሳየዋለች። ሁሉም የማኑኤል ምስል በጋዜጣ ላይ ስላለ እሱንም እያመሰገኑ ነው። የሉሲ አይኖችም ደስታን ያሳያሉ። በሚቀጥለው ትዕይንት ከሀገሪቱ የተለያዩ ክፍሎች የመጡ ሰዎችም ከእስር ቤቱ ፊት ለፊት እስረኞችን በመደገፍ ተቃውሞ እያደረጉም እንመለከታቸዋለን። ፒኖ እሱም ለእስረኞች ፍትሐዊ መብት እንደሚታገል ይናገራል። ነገር ግን ይህን ለመምራት አደገኛ ሰዎች ያስፈልጋሉ። ፒኖ ማኑኤልንና ዶክተር ቦኒንም አደገኛ እስረኞች ወደሚቀመጡበት ወደ እስር ቤቱ ማዶም ይወስዳቸዋል። የዚህ ክፍል መሪ ሚካኤልም በመላው እስር ቤት አረቂና ሲጋራ ይሸጥ ነበር። ፒኖ ሚካኤልን ለእንቅስቃሴያቸው ድጋፍ ለማግኘትም እጁን ለመጨበጥ ይመጣል። ፒኖ ሚካኤል በቀላሉ የሚስማማ ሰው እንዳልሆነ የሚያውቅ ነበር። ከኪሱ ቀለበት አውጥቶ ለሚካኤል ይሰጠውና ዶሚንጎ ልጁን እንደገደለውም ይነግረዋል። ይህንንም ለሚካኤል የነገረው ሚካኤል ልጁን አውጉስጢኖስን የገደለውን ሰው ለረዥም ጊዜ ሲፈልግ ስለነበር እንደሆነ እንረዳለን። አውጉስጢኖስን በወርክሾፕ ውስጥ ይሰራ ነበር፣ እናም የሚካኤል ልጅ እንደሆነም እንረዳለን። ፒኖ ይህን ቀለበት ያገኘውም አውጉስጢኖስን ከገደሉ ሰዎች ነበር። ይህን ሁሉ ቢናገርም ፒኖ ሚካኤልን ሊያሳምነው አልቻለም እና እሱም ጥሎት ይሄዳል። ሚካኤል ቀለበቱን በጥንቃቄ ይመለከትና የልጁ ቀለበት መሆኑን ተረድቶ ሚካኤል ሀሳቡንም በፍጥነት ይለውጣል። በማግስቱ ጠዋት አንድ እስረኛ የሚጥል በሽታ ያለበት ማስመሰር ይጀምራል። አንድ ጠባቂም እሱን ለማየት ይመጣል እና እስረኛውን ቢላዋ በጠባቂው አንገት ላይ አድርጎ በቀጥታ ወደ እስር ቤቱ መውጫም እንዲወስዱ ያደርጋል። ፒኖም ከእስረኛው አጠገብ ነበር። ሁሉም ጠባቂውን ሁሉንም የእስር ቤት በሮችም እንዲከፍት ይነግሩታል። ጠባቂው ደንግጦ ነበር እና የቁጥጥር ክፍልንም መጥራት ይጀምራል። ነገር ግን አንዳንድ እስረኞች ቦታውንም ማቃጠል ይጀምራሉ። ሁሉም እስረኞችም ንብረታቸውን ከክፍላቸው ውጪ መወርወድ ሲጀምሩ እናያለን። ከዛም ብዙ እቃዎችን ሰብስበውም ያቃጥላሉ። ይህ በእንዲህ እንዳለ ማኑኤልና አንዳንድ እስረኞችም የእስር ቤቱ ጣሪያ ላይም ሲወጡ ይታያሉ። ሁሉም የእስር ቤቱን ሁኔታ ለመለወጥም ይቃወማሉ። ፖሊስም ሁኔታውን በምንም መንገድ መቆጣጠር አልቻለም። በሌላ በኩል የከተማው ነዋሪዎችም ተቃውሟቸውን ለማጠናከር እስረኞችን በመደገፍ መፎክሮችን ማሰማት ይጀምራሉ። በሚቀጥለው ትዕይንትም አዛዡ ጠበቃ ሃሮልድን እስረኞቹን እንዲያረጋጋ ይጠራዋል። እስረኞቹም አዛዡን በመፍራት ራሳቸውን አግደው ነበር። ሃሮልድ ለእነሱ ፍትሕ ለማስፈን የተቻለውን ሁሉ እየሞከረ እንደሆነ ማስረዳትም ይጀምራል። አዛዡ ከእንግዲህ ወዲህ እንደማያስቸግራቸው ወይም አምባገነንነቱን በእነሱ ላይ እንደማይጭንባቸውም ይናገራል። ሃሮልድ አዛዡ ሁሉንም ጥያቄዎቻቸውን እንደተስማማ ስለዚህ ሁሉም እስረኞች ከጣሪያው ላይ መውረድ እንዳለባቸው ይናገራል። ቦኒና ማኑኤል ሁሉንም እስረኞችም ሲያረጋጉ፣ አዛዡ እውነተኛ ማንነቱን በማሳየት ወዲያውኑ እስረኞቹንም ማጥቃት ይጀምራል። በመቀጠል አዛዡ ማኑኤልን ጠርቶ ወደ ሌላ እስር ቤት እንደሚዘዋወር ይነግረዋል። እዚህ የተሻለ አካባቢ እንደሆነና ባህሪው ከተሻሻለ ቅጣቱ ሊቀንስ እንደሚችልም ይናገራል። አዛዡ የቦኒ ፊርማ ያለበትን ወረቀትም ያሳየዋል። አዛዡም ቦኒ ወደዚህ እስር ቤት ለመሄድ እንደተስማማና እንደፈረመም ይናገራል። ቦኒ ነገ ጠዋት ወደዚህ እስር ቤትም ይሄዳል። አዛዡም ለማኑኤል ለማሰቢያ ጊዜ ቢሰጠውም ግን ማኑኤል ሁሉንም ሰው ለመተው አልፈለገም። በማግስቱ ጠዋትም ቦኒ ከሻንጣዎቹ እና ከፖሊስ ጋርም ሲወጣም እንመለከታለን። ሁሉም እስረኞችም ማኑኤል ወደ ሌላ እስር ቤት ለመሄድ ፍቃደኛ እንደሆነ ሲያውቁ ውድ ንብረቶቻቸውንም እንደ ስጦታ መስጠት ይጀምራሉ። ከስጦታዎቹ መካከልም ከእሱ የተወሰደው የኢማኑኤል ልብስም ነበር። ማታ ላይ አንዳንድ ጠባቂዎች በድንገት የኢማኑኤል እና የፒኖን አይኖችም ሸፍነው ይወስዷቸዋል። ይህ የተደረገ ወደ ሌላ እስር ቤት ለማዘዋወር ሲሆን ይህም ሌሎች እስረኞችን እንዳይመሩ የተደረገ ሴራ ነው። የተወሰዱበት እስር ቤት በጣም ቀዝቃዛ ሲሆንም ፒኖና ማኑኤል ምሰስ ልብሶችንም ለብሰዋል። ከጥቂት ጊዜ በኋላ አንዳንድ ጠባቂዎች መጥተው በማኑኤል ላይ ዱቄት ረጅተውም አሰቃቂ ድብደባም ይደበደቡታል። ወደ ለይቶ ማቆያ ክፍል ሲወሰድም እሱም የተደበደበውን ፒኖን ይመለከታል። ማኑኤል በዚህ ጊዜ አንድ እንግዳ ነገርም ያደርጋል። ሆን ብሎ አንድ የብረት ቁራጭም ሲወጥ እንመለከተዋለን። በዚህ ምክንያትም ለቀዶ ጥገና ወደ ሐኪም ሲወሰድ ፒኖ እስኪታከም ድረስም ቀዶ ጥገናው እንዳይደረግለት ይጠይቃል። ሐኪሙ ለመስማማትም ተገዶ ነበር። ፒኖ ለሕክምና ሲመጣ የአካላዊ ሁኔታው በጣም ይከፋ እንደሆነም ይታያል። ሁለቱም ከዚያ በኋላም ይታከማሉ። ከጥቂት ቀናት በኋላ ፒኖና ማኑኤል ሁለቱም አገግመው እናያቸዋለን። ከእስረኞች ጋር በተደረጉ ውይይቶችም ማኑኤል በሀገሪቱ ውስጥ ያሉትን ሁሉንም እስር ቤቶች ለመቆጣጠር አዲስ ዳይሬክተር እንደተሾመም ይረዳል። ዳይሬክተሩ እስር ቤቱን ሲጎበኙ ማኑኤል ሁሉንም እስረኞች ወክሎ እንዲናገርም ይወሰናል። ዳይሬክተሩ እስር ቤቱን የጎበኙበት ቀን ማኑኤል ከሱ ጋርም ይቀመጣል። የሁሉንም እስረኞች ችግሮችና የሚያጋጥሟቸውን በደሎችም አጉልቶ ለማሳየት ይሞክራል። ዳይሬክተሩ እነዚህ ነገሮችም በፓርላማ አዲስ ሕጎች ከጸደቁ በኋላ እንደሚለወጡና እስረኞች እንደ በፊቱ እንደማይጨቆኑ ያረጋግጥለታል። ሆኖም ግን ማኑኤልንና ፒኖን በግዳጅ ከተወሰዱበት ከባርሴሎና እስር ቤትም ይመልሳቸዋል። ሁሉም እስረኞችም ማኑኤልና ፒኖ ወደ ቀድሞ እስር ቤት በመመለሳቸው በጣም ደስ ብሏቸው ይታያሉ። ከዚያ ሁሉም ሲጠብቁት የነበረው ቀንም ይደርሳል። ምንም እንኳን ለእስረኞች አዲስ ህጎች በዚያን ቀን በፓርላማ መጽደቅ የነበረባቸው ቢሆንም በሚያሳዝን ሁኔታ ግን ህጎቹ አልጸደቁም። በዚህም የተነሳ ሁሉም እስረኞች ተስፋ ቆርጦ ዕጣ ፈንታቸውን ይቀበላሉ። ማኑኤል ተቀምጦ ሳለ አንድ ጠባቂ መጥቶ እስረኞቹ ያቀረቡት ይግባኝ ላይ ማፌዝም ይጀምራል። ማኑኤል ይቆጣና ጠባቂውንም ሲያጠቀው እንመለከተዋለን። በዚህ ወንጀል ምክንያትም ማኑኤል እንደገና በለይቶ ማቆያ ክፍል ውስጥ ይታሰራል። ከጥቂት ቀናት በኋላ ፒኖ መጥቶ ማኑኤልን ከዚያ ያወጠዋል። ፒኖ ማኑኤልን ሁሉም ተስፋ ስለቆረጡ የመጨረሻ ሙከራ እንደሚያደርጉ ይነግረዋል። በማግስቱ ፒኖ ማኑኤልን ወደ እስር ቤቱ ማዶ ወደሚገኝ ለረዥም ጊዜ ወደ ተዘጋ ክፍልም ይወስደዋል። እዚያም አንድ የተበላሸ ሊፍት አለ። በእንደዚህ አይነት ሁኔታም ጊዜ ያልፋል እና አሁን 1978 ዓመተ ምህረት ነው። ፒኖና ማኑኤል በእስር ቤቱ ማዶ ባለው ሊፍት ስርህም ያለውን መሬት ለመቆፈር እያቀዱ ነው። እዚህ ዋሻ በመቆፈር ብቻ ከዚህ እስር ቤት አምልጠው ህይወታቸውን ማዳን ይችላሉ። ማኑኤል እና ፒኖ ምን ማድረግ እንዳለባቸው ማሰብ ይጀምራሉ። አብረው አንዳንድ ታማኝ ሰዎችን በእስር ቤቱ ውስጥ መርጠውን ቡድን አቋቁመው እናያቸዋለን። ዋሻውን በፍጥነትም መቆፈር ነበረባቸው። ምክንያቱም የእስር ቤቱ ባለስልጣናት ይህንን ክፍል ለማፍረስና አዲስ ህንፃ ለመገንባት እያሰቡ ነው እና ግንባታው በ21 ቀናት ውስጥም ይጀመራል። ስለዚህ ስራቸውን ለማጠናቀቅና ለማምለጥም 21 ቀናት ብቻ ነው ያላቸው። በጊዜ ውስጥም ካላጠናቅቁ ማምለጥ አይችሉም። ከዚያም አንድ ቀን ጠበቃ ሃሮልድም ማኑኤልን ለማየትም ይመጣል። ሃሮልድ ጉዳዩ በቅርቡ ወደ ፍርድ ቤት እንደሚሄድም ያረጋግጥለታል። ግን ማኑኤል እነዚህ የውሸት ተስፋዎች እንደሆኑ ያውቅ ነበር። ስለዚህ ለሃሮልድ ቃላት ብዙም ትኩረት አልሰጠውም። ይህ በእንዲህ እንዳለ ቁፋሮ አሁን ሊጠናቀቅ ደርሷል። ማኑኤል ከመሬት በታችም አንድ ግድግዳም ይመለከታል። ከዚህ ግድግዳ ማዶ የከተማው የፍሳሽ ማስወገጃ ስርዓት አለ። ይህም በመላው ከተማ ጎዳናዎችም ተሰራጅቷል። ይህንን ግድግዳ ሰብረው ወደ ፍሳሽ ማስወገጃው መግባት ከቻሉ ፍሳሹን ተከትለው ከየትኛውም የከተማው ሰው መተላለፊያ ጉድጓድን መውጣት ይችላሉ። በማግስቱ ጠዋት ማኑኤል እና ፒኖ አንድ ትንሽ አስፈላጊ ዕቃዎች ጥቅል ይዘውም ከቡድኑ አባሎቻቸው ጋር በመሆን በዋሻው በኩልም ለማምለጥ ይነሳሉ። ብዙ እስረኞች በአንድ ጊዜ ወደ እስር ቤቱ ማዶ ሲሄዱ ያዩ ሌሎች እስረኞችም እነሱን ሲከተሏቸው እናያቸዋለን። ይህንንም ያየው ተረኛ ጠባቂ በሩን ይዘጋባቸዋል። በዚህ ጊዜ ማኑኤል፣ ፒኖ እና ሌሎች በርካታ እስረኞችም በጊዜው በሩን ማለፍ ችለው ነበር። ጠባቂውን ያስሩትና ወደ ዋሻውም ይወስዱታል። ከዚያም ይለቁትና በዋሻው በፍጥነትም ሲያመልጡ እናያቸዋለን። ከዚያም እየሄዱ ማኑኤል እና ፒኖ በመጨረሻ ከሰው መተላለፊያ ጉድጓድ በኩል ወደ አንድ መንገድም ይወጣሉ። በሌላ በኩል ጠባቂዎቹ ለማምለስ ሲሞክሩ የነበሩትን ሌሎች እስረኞችም ይይዟቸዋል። ማኑኤል እና ፒኖም በፍጥነት ወደ አውቶቡስ ማቆሚያው ደርሰው አውቶቡስ ላይ ሲወጡም እናያቸዋለን። ይህ በእንዲህ እንዳለ ሁለቱም ልብሳቸውን ቀይረው ነበር። ስለዚህ ከሌሎች እግረኞች ጋርም ምንም ችግር ሳይገጥማቸው ይቀላቀላሉ። ከዚያም ማኑኤል ና ፒኖ በሚቀጥለው አውቶቡስ ማቆሚያ ወርደውም የየራሳቸውን መንገድ መሄድ ይጀምራሉ። ማኑኤል ፒኖ ከከተማው ርቆ እንዲያመልጥ ለመርዳትም በድብቅ የተወሰነ ገንዘብ በሸሚዝ ውስጥ እንዳስቀመጠ ያስተውላል። በመጨረሻ ማኑኤል እና ፒኖ ከዚህ አስከፊ እስር ቤትን በተሳካ ሁኔታ ያመልጣሉ። ማኑኤልን በቀጥታ ወደ ሉሲ ቤት ሲሄድ እናየዋለን። ሉሲ ማኑኤልን በማየቷ በጣም ደስተኛ ነበረች እና የቀረው ህይወታቸውንም አብሮ ለማሳለፍ ወስነው እያየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።